አያ አለን ተብሎ ይጠይቃሉ። አያ ማለት ምን ማለት ነው? አያ ማለት ምን ማለት ነው? ይሄ አንዷ የቁርአን አያ ትባላለች። አያት እቺ አያ ናት። በእናንተና በጌታችሁ መካከል አያ አለን። ያ ማለት የቦታ አይደለም፣ መካከል ሲባል አያ አለ ወይ አዎ አለ ይላሉ። ይው የውመ ይክሸፉ አንሳቅ ምንድና ሲባሉ ይው ፈየቁሉነ ሳቅ ሳቅ ይላሉ። የሳቆ አያ ይላሉ። የሳቆ አያ ማለት ይው የውመ ይክሸፉ አንሳቅ የሚለው ማለት ነው የአላህ አካላት አላህ አካል አለው የሚል ነበረ ና እ ታስተናግዳለህ። በአካል የሚገለጽ አይደለም ፈጣሪ፣ የአካላት ፈጣሪ ነው አስገኝ ነው እንጂ በአካል የሚገለጽ አይደለም። እስቲ ሱረቱል ቀለም ምዕራፍ ስልሳ ስምንት ቁጥር አርባ ሁለትን ባት በሚገለጥበት ከሀዲዎችም ወደ መስገድ በሚጠሩበት እና በማይችሉበት ቀን አስታውስ ይላል። እና ያ የሚገለጠው ባት የማን ነው? ባት በሚገለጥበት ቀን ማለት የመ ዩክሸፉ አንሳቂን ወይ ደውነ ይለሱ ጁዲ ፈላይ ስተት ይሆኑ ነው፣ በአረብኛ ማለት ነው። ዮመ ዩክሸፉ አንሳቅ፣ ከቅልጥም በሚከፈት ሰዓት። ከቅልጥም በሚከፈት ሰዓት የሚለው አረብኛ አጠቃቀም ምን ማለት ነው? አስቸጋሪ በአስቸጋሪ ወቅት ማለት ነው። ይህም ከምን ከምን በመነሳት ነው? በጣም የሆነ ወቅት አስቸጋሪ ከሆነ ሰው እስከ ቅልጥሙ ልብስን ይሰበስባል ነገ ከቅልጥም ይከፈታል ከተባለ ይህ አይነት አጠቃቀም ከተጠቀመ አንድ ሰው በአረብኛ፣ በጣም አስቸጋሪ ወቅት ነው ነገ ማለት ነው። ተጠንቀቁ ተዘጋጁ ማለት ነው። ለዛ አላህ በቁርአን ላይ እዛ ጋር የውመ ዩክሸፉ አንሳቂ ወዱአውነ ኢለ ስጁድ ፈላ የስተጢዑን ያለው ያን ቀን ከቅልጥም በሚከፈት ሰዓት ወደ ስጁድም ይጠራሉ አይችሉም ብሎ ያለው ያ አስቸጋሪ በሆነው ጊዜ ላይ እዚህ ምድር ላይ እያስመሰሉ ሲሰግዱ የነበሩ ለሰው እዩልኝ ስሙልኝ ብለው ሲሰግዱ የነበሩ፣ ያን አስቸጋሪው ጊዜው ላይ ወገባቸው አይታዘዛቸውም ለስጁድ በሚጠሩ ሰዓት ስጁድ ማድረግ አይችሉም ማለት ነው እንጂ ቅልጥም አለው ቅልጥሙን ይከፍታል አላህ አይደለም ያሉ ቁርአኑ። ስለዚህ ባት የሚለው አስፈሪን ነገር ለመግለጽ ነው እያልክ ነው፣ ሳቅ የሚለው ለምሳሌ ሀዲሱ ላይ ሳሂ አልቡኻሪ ሰባ አራት ሰላሳ ዘጠኝ ላይ ካየኸው የነቢዩ የቅያማ ቀን አላህ እንዴት ይገለጣል የሚለውን ጠይቀውት ባቱን ይገልጣል ብሎ ደግሞ እዛው ሀዲሱ ላይ ሺን ብሎ ነው የሚያስቀምጠው። ሶ ይሄ ሀዲሱ ሳሂ ነው፣ ቡሪ የሆነ ሀዲስ አትቀባይ። አንድ ጥያቄ ልጠይቅሽ ርእሱ ይሄ ነው ግን ልጠይቅሽ ችግር የለውም አሁን ስለነሳሽ ነትብ ማማኝ በቋንቋ በአማርኛ አንድ ቃል እማሪያዊና ፍካሪያዊ ትርጉም እንዳለው ታቂያለሽ? ገባኝ ግን አሁን ይሄ በተለያዩ ታቂያለሽ እኮ ታቂያለሽ፣ ገባኝ ግን አንድ ቃል ገባኝ ሳይሆን ታቂያለሽ አታቂም ነው። አንድ ቃል እማሪያዊና ፍካሪያዊ ትርጉም አለው። ለምሳሌ ላብራራልሽ፣ ለምሳሌ እጅ ሲባል እማሪያዊ ትርጉም አለው፣ ፍካሪያዊ ትርጉም አለው አደል? ለምሳሌ ክፍለ አካልን እየጠቀስን እኔ ለምሳሌ እጅ ሲባል ይሄ ቤት ይህ ቤት በእኔ እጅ ስር ነው ስል ይህን እማሪያዊ ትርጉምን አደል እንደማልፈልግበት ታውቂያለሽ። ለምሳሌ ምን ቢባል ይህ ቤት በእኔ እጅ ስር ነው ብል፣ እጅን ታጠብኩኝ ስል እማሪያዊ ትርጉሙን የፈለግኩበት፣ እሱም ክፍለ አካል ነው። ክፍለ አካል ይህ ቤት በእኔ እጅ ስር ነው ስል ግን እማሪያዊ ሳይሆን ፍካሪያዊ ትርጓሚ ነው የሚፈለግበት፣ ቁጥጥር ማለት ነው። በእኔ ቁጥጥር ስር ነው ማለት ነው። አንድ ቃል ለዛ፣ በአማርኛ በአረብኛም በሌሎችም አንድ ቃል ምን አይነት አፈታት ይኖረዋል? እማሪያዊ እና ፍካሪያዊ። አይን ለምሳሌ ብለን ብንጠቀም አይኔን አመመኝ ብል እማሪያዊ ትርጉሙን የፈለግኩበት ምን ብል ይህ እቃ ይህን እቃ አይነ ህንጣ ለበስለስቀመጥ አንድ ስሚ። ለዛ ምን አለ ቁርአን ላይ ምን አለ መሰለሽ ቁርአን ላይ ና ሀዲስ ላይ ምን አለ መሰለሽ የሁላችንም ነፍስ በአላህ እጅ ስር ነው የሚላለ፣ ነፍሴ በእጁ በሆነችው ያ ማለት እጅ ክፍለ አካል አለው ማለት ሳይሆን በሱ ቁጥጥር ስር ነው ማለት ነው። ምን ደግሞ አለ ነገ አላህ ፊት ስንቀርብ ፊት ተብሏልና ክፍለ አካል ነው ማለት ነው? አይደለም። ይልቁንስ ትርጉሙ ምንድን ነው? ልክ ህግ ፊት ትቀርቢያለሽ። ህግ ፊት አቀርብሻለሁ ብልሽ ህግ ክፍለ አካል የሆነ ፊት አለው ብለሽ ታምኛለሽ? ምክንያቱም ህግ ፊት በሚባለው አይገለጽም፣ በክፍለ አካል አይገለጽም። ይልቁንስ በህግ ዳኝነት እንድትዳኝ አደርግሻለሁ ማለት ነው። ለዛ የትኛውንም የቁራን አንቀጽ ወይም የትኛውንም ሀዲስ ጠቅሰሽ ከማውራትሽ በፊት መጀመሪያ አረብኛውንም